እርሶ ይቅመሱ አረብሽ በን በ በ ቁርስ ምሳ ደርሷል ሞሰቦ የለውም አልተጋገርም የለም ለም

በጣም ነው የሚጠፋው ማለት አይደል? በቃ በቃ ዘይት በስቷል። ነገር ሊበላሽ ነው። እንጀራም የለን ወጡ በዛ እንጀራም የለን ወጡ ያንተም አንተም ልጅቱን ይመስል እንደሷ ታርግ ጣጣ የተባልከው ኑሩ

መሯል። በቃ መሀመድ ያገርፋትም ወይ ምን ነው? ልጅቱ ምን ሆና ነው እንዴ? አይተ በዚህ ነው። በኋላ ግን አልበላም ብትይ አርጌ ማለት ነው። በዚ ነው

አሁን ልለቀልቄ ነው። ለማን ነው የምንለቀልቄው? ለምን ለማን? ለማን ነገ ብቻዬን ነው። ሁሌ በለሽ ነው ሁሌ በለሽ ነው። አባትሽ የሚልሽን ስሚ። ካለሽ በቃ እንደምፈልጉ አድርጋችሁ እያጠቀሳችሁ ብሉ። አይበላም ራ አረ ወላሂ እንደ ውሀ እሱ ፍራሽ ይገልበጥና፣ እኔን ያድርገኝ። ሌላ ምን? አምስት ሰዓት ድረስ ቁጭ እንላለን። ምን እንጠብቅ?